የምትከታተሉት ከወላይታ ቴሌቪዥን ወደ እናንተ እየደረሱ ያሉ የሰዓቱን ዜናዎቻችንን ነው። ተመልካቾች አጫጭር ዜናዎችን አጠናቀን አሁን ደግሞ ወደ ዝርዝሮቹ አልፈናል። በድጋሚ አብራችሁን ቆየውም። የለውጡ መንግስት ለጤናው ዘርፍ በሰጠው ትኩረት በተሰራው ጠንካራ ስራ አምርቂ ውጤት መመዝገቡን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። በአዲሱ የጤና ኤክስቴንሽን ፍኖተ ካርታ በተቀመጠው መሰረት የጨቅላ ሕፃናት የሕፃናትና የእናቶች ሞት እንዲቀንስ የጤና ኤክስቴንሽን ባለሙያዎች የሚጫወቱት ሚና ከፍተኛ ነው ያሉት ደግሞ የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊው አቶ እንዳሻው ሽብሩ ናቸውም። በጤና ኤክስቴንሽን ፕሮግራም ፍኖተ ካርታ አፈጻጸም ላይ የአመራርና የጤና ኤክስቴንሽን ባለሙያዎች ንቅናቄ ማጠቃለያ መድረክ በአርባ ምንጭ ከተማ ተካሂደዋል። መለሰ ወልኮ በዚህ ጉዳይ ላይ ተጨማሪውን አድርሶናል። አዲሱን የጤና ኤክስቴንሽን ፍኖተ ካርታ ተግባራዊ ከማድረግ አንጻር የጤና አመራሩ እና የጤና ኤክስቴንሽን ባለሙያዎች የምክክር መድረክ በአርባ ምንጭ ከተማ ተካሂዷል። በማጠቃለያ መድረኩ ላይ ተገኝቶ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሆነ ከበደ የጤና ባለሙያዎች ከዚህ በፊት በጤናው ዘርፍ የእናቶች ጤና፣ የህፃናትና የጨቅላ ህፃናት ሞትን ከመቀነስ አንጻር ከፍተኛ አስተዋጽኦ አበርክቷል። በዚህም የማህበረሰቡ ጤና ተጠብቋል። ለዚህም ምስጋና ይገባቸዋል ብለዋል። በባለፉት ዓመታት እንደ ሀገር በመደመር መንገድ ወደ ብልጽግና የምናደርገው ጉዞ የስኬት ጉዞ እየተጓዝን በተለይ የማህበራዊ ብልጽግናችን እውን ለማድረግ እጅግ በጣም በርካታ ስኬቶችን እያስመዘገብን እንገኛለን ከስኬቶቻችን ትልቁ የሚባለው ከዚህ ቀደም የነበሩ ማነቆችን መፍታት፣ ፍቱን መፍትሄ ማስቀመጥ፣ ለመፍትሄው ደግሞ ፈጻሚ ወይም ባለቤት የሆኑ አካላት ወሳኝና ባለቤት ስለመሆናቸው ማረጋገጥ፣ ህዝቡን አስተባብረን ፈተናዎችን መሻገር እንደምንችል ማሳየት አለብን። በምል በመደመር የጀመርነው የሪፎርም ስራዎቻችን በእጅጉ ውጤት እያስመዘገበ ይገኛል። ርዕሰ መስተዳድሩ አቶ ጥላሁን ከበደ በጤናው ዘርፍ የሚስተዋለውን ችግር ለመቅረፍ አልፎ አልፎ ከጤና ባለሙያዎች የሚነሱ ጥያቄዎችን ለመመለስ እና በዘርፉ የሚስተዋለውን ችግር ለመፍታት የክልሉ መንግሥት ዝግጁ ነው ብሎ ቀጣይ አዲሱን የጤና ኤክስቴንሽን ፍኖተ ካርታ ተግባራዊ ከማድረግ አንጻር የጤና ኤክስቴንሽን ባለሙያዎች የበኩላቸውን አስተዋጽኦ እንዲያበረክቱ አሳስበዋል ፍትሃዊ በሆነ መንገድ ተደራሽ ማድረግ ጤናን ተደራሽ ብቻ ሳይሆን ጥራት ያለው የጤና አገልግሎት ሁሉም ዜጋ እንዲያገኝ ማድረግ ለብልጽግና ትልማችን ወሳኝ ስለሆነ ወቅቱንና ሁኔታን ያገናዘበ የጤና ኤክስቴንሽን ፍኖተ ካርታ ስለሚያስፈልግ ፍኖተ ካርታው ተዘጋጅቶ መላውን የጤና ባለሙያዎችን ከምንም በላይ ደግሞ የጤና ኤክስቴንሽን ዋና ባለቤት የሆኑትን ከቀበለ ቀበለ ላይ ተመድበው እየሰሩ ያሉ የጤና ኤክስቴንሽን ባለሙያዎችን በፍኖተ ካርታው ዙሪያ ማወያየት፣ ማብቃት፣ ማስገንዘብ ያስፈልጋል በሚል አቋም ዛሬ በአዲሱ የጤና ኤክስቴንሽን ፍኖተ ካርታ ላይ ለመነጋገር በወሳኝ መንገድ መንግስት የሪፎርም አንዱ አካል ስለሆነ እንዲሁም አውቆ ተገንዝቦ ውጤት ማምጣት የሚያስችል አቅም ስላለ ይህ መድረክ ተፈጥሯል። እንደ ክልል መንግስት ባሉን ደቡብ ኢትዮጵያ ክልል ወደ 11400 በላይ ቀበሌያት ውስጥ የሚገኙ የጤና ኤክስቴንሽን ባለሙያዎች መሰረታዊ የሆኑ የጤና አገልግሎቶችን እናንተ ባትሰሩ፣ እናንተ ባትከውኑ፣ እናንተ ግንባር ቀደም ባትሆኑ ምርታማና ብልጽግናን እውን የሚያደርግ ዜጋን ማግኘት በጣም ፈታኝ። የደቡብ ኢትዮጵያ ክልል የጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው በጤናው ዘርፍ በ1996 ዓ ም በተቀረጸው ፍኖተ ካርታ መሰረት አመርቅ ውጤቶች መመስገባቸውን ጠቅሰው አሁን አለም አቀፍ ተለዋዋጭ ሁኔታዎችን መነሻ ያደረጉ የጤና ፍኖተ ካርታ መቅረጽ አስፈላጊ በመሆናቸው ትኩረት በማድረግ የጤና ኤክስቴንሽን ፍኖተ ካርታ መቀረጹን ተናግረዋል። አልፎ አልፎ የጤና ኤክስቴንሽን ባለሙያዎች ውሎ አድሮ ከመስራት አንጻር የሚስተዋልባቸውን ችግሮች ለመቅረፍ ቀጣይ ሁሉም አመራሮች በቅርበት እንዲደግፉ ጥሪ አቅርበዋል። ቀጣይ 15 ዓመት የጤና ኤክስቴንሽን ፕሮግራም ፍኖተ ካርታ ተዘጋጅቶ ወደ ትግበራ ገብቷል። በፍኖተ ካርታው መሰረት የጤና ኬላዎችን መሰረተ ልማት ማሻሻል፣ የሰለጠነ የሰው ኃይል ግብዓት አቅርቦት በማሻሻል በሽታን በመከላከል ጤናን በማበልጸግና አክሞ የማዳን አገልግሎት ተደራሽነትን በማሻሻል ሁለንተናው የጤና ሽፋንን ለማረጋገጥ እየተሰራ ይገኛል። በዚህ መሰረት በክልላችን 115 መሰረታዊ ጤና ኬላዎች እና 15 ሁሉ አቀፍ ጤና ኬላዎች አገልግሎት እየሰጡ ይገኛሉ። ይህም በክልላችን ከታቀደው አንጻር የጤና ኬላዎች መሰረተ ልማት እና የሰው ኃይል መቀማማላት አንጻር ቀጣይ ብዙ መስራት ይጠበቅብናል። በማጠቃለያ መድረኩ የተሳተፉ የጤና ኤክስቴንሽን ባለሙያዎችም ከዚህ በፊት በተሰሩ የጤና ስራዎች አመርቅ ውጤት መመስገባቸውንና የህፃናት የህጻናት የእናቶች እና የጨቅላ ህፃናት ሞት መቀነሱን ታያሺ የጤና አገልግሎት ተደራሽ መደረጋቸውን ጠቅሰው ቀጣይ ተግባራዊ በሚደረገው አዲሱ የፍኖተ ካርታ ተግበራም የበኩላቸውን አሻራ ለማሳረፍ መዘጋጀታቸውን ገልጸዋል። አርሶ አደሩን ከዝናብ ጥገኝነት ለማላቀቅ የመስኖ አውታሮችን ለማስፋትና ለአየር ንብረት ለውጥ የማይበገር ኢኮኖሚን ለመገንባት ጥረት እየተደረገ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀም። አሳሳቢውን የአየር ንብረት ለውጥ የሚቋቋም ኢኮኖሚን ለመገንባት በርካታ ግብረሰናይ ድርጅቶች የግብርናውን ክፍለ ኢኮኖሚ እየደገፉ እንደሚገኙ የወላይታ ዞን ግብርና መምሪያ ምክትል ኃላፊ አቶ መስፍን መድህን ተናግረዋል። ለሀገሪቱ ከፍተኛ የኃይል ማመንጫ የሆነው ጊቤ ሶስት በደለል እንዳይጎዳም በኪንዶ ኮሻ ወረዳ የተጀመረው የአፈርና ውሃ ጥበቃ ስራም የተሻለ ለውጥ ማስገኘቱ ተጠቁሟል። ነህምያ ገነቱ ሪፖርቱን እንዲህ ታቀርቧለች። የተጎዱ አካባቢዎችን መልሶ በማልማት ረገድ መንግስት ግብ ጥሎ እየሰራ ይገኛል። በወላይታ ዞን ኪንዶኮሻ ወረዳ ለረጅም ዓመታት ምርት ሳይሰጡ በቆዩ አካባቢዎች መንግስታዊ ካልሆነ ግሪን ክላይሜት ፋውንድ ፕሮጀክት ጋር በመተባበር የተሰራው ስራ ውጤት ማምጣቱን የአካባቢው ነዋሪዎች ይናገራሉ። መጀመሪያ ብዙ ምረት ተንሽራቶ ስለሄደ ላይ ለም ምረት ሳርም መበቀል የሚችል እንጨትም መበቀል የሚችል ምረት በውሃ ሄዷል። ስለዚህ ያው ብዛት ድንጋይ ብቻ ቀርቷል። ሳር መበቅልም አይችልም፣ እንጨት መበቅልም አይችልም። አዎ፣ አሁን ደግሞ ከዛ በኋላ ይሄ ድርጅት መጥቶ ይሄን አፈርና ውሃ ጥበቃ ስራ ከተጀመረ ወዲህ ብዙ ለውጥ መጥቷል። ከዚህ በፊት አፈሩ ገላጣ ነበረ። አሁን ግን ድርጅትና መንግስት ህዝቡን የተለያዩ ትምህርቶች ከሰጡ በኋላ ከዚህ በፊት ያለውና አሁን ያለው በጣም ጥሩ ሁኔታ እየሄደ ያለበት እውነታ አለ። በኪንዶኮሻ ወረዳ የሚገኙ አንዳንድ ቀበሌያት ከዚህ በፊት ከፍተኛ የአፈር መቦርቦርና አካባቢው መራቆት የሚስተዋልባቸው ቢሆንም የብዛ ህይወት ጥበቃ በመሰራቱ ወደ ለምነት መቀየሩን የገለጹት የኪንዶኮሻ ወረዳ ዋና አስተዳዳሪ አቶ ትዕዛዙ ጌታሁን ናቸው። ከብቶች ዝም ብሎ በዚህ የሚሄዱበት የተቦረቦረ በጎርፍ የተጎዳ እንደዚህ ለምለም ያልሆነ ሳር ያልበቀለበት ገላጣ የሆነ አካባቢ ነበረ። ይህንን አፈርና ውሃ ጥበቃ ስራዎች ከተሰሩ በኋላ እጅግ በጣም ደስ የሚል ለውጥ በአንድ ዓመት ውስጥ መጥቷል። አርሶአደሩን ከዝናብ ጥገኝነት በማላቀቅ የመስኖ አማራጮችን በመፍጠር ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት መንግስታዊ ካልሆኑ ድርጅቶች ጋር በመስራት ለውጥ መምጣቱን የወላይታ ዞን ግብርናና መምሪያ ምክትል ኃላፊ አቶ መስፍን መድህን ተናግረዋል። በአጠቃላይ በዞናችን 147 ተፋሶች 72 ሄክታር የሚሸፍን። በካልም ይሰራል። ይሄኛው ደግሞ በፓክት ፕሮግራም እየተሰራ ያለውን በኪንቶኮሻ ወረዳ እያየን ያለንበት ሁኔታ አለ። እንግዲህ ይህንን ከላይ የጠቀስኳቸው ግቦችን በሙሉ ለማሳካት ይሄን አይነት ስራ ሳንሰራ ሰው በልቶ ጠግቦ እንዲኖር ከማድረግ ባሻገር የአርሶ አደሮቻችን የህዝባችን ኢኮኖሚ ድገትም እንዲረጋገጥ ወሳኝ ሚና ያለው ከመሆኑ ጋር ተያይዞ ይሄ ተግባር በትኩረት እየተሰራ ያለበት ሁኔታ ነው ያለው። በኪንዶኮሻ ወረዳ የተጀመረው አፈርና ውሃ ጥበቃ ስራ ለሀገሪቱ ከፍተኛ የሀይል ማመንጫ የሆነውን ጊቤ ሶስት በደለል እንዳይጎዳ አጋዥ መሆኑን የሚገልጹት በደቡብ ኢትዮጵያ ክልል ግብርና ቢሮ የዘላቂ መሬት አያያዝ ፕሮጀክት አስተባባሪ አቶ ቦጋሌ ለንጫ ገልጸዋል። እዚህ በቅርቡ ላይ የጊቤ ሶስት ግድብ አለ። ስለዚህ ለዛ ለግቤ ሶስት ግድብ ደለል እንዳይገባ ነው አብዛኛው ስራው የሚሰራው። ና የመሬት መቦርቦር፣ ቦረቦሮች፣ የመሬት ለምነት መታጣት፣ እነዚህ የተለዩ ችግሮች ናቸው። ከአርሶ አደሩ ዘንድ ለከብቶችም በቂሳር አይገኝም ነበር። እነዚህን ለመፍታት ነው እንደ ችግር እነዚህን ካየን በኋላ እንደ ፕሮጀክት እነዚህን ስራዎችን ለመፍታት ነው አብዛኛው ስራዎችን መስራት የጀመረ ነው። የተፈጥሮ ሀብቶችን በመጠበቅ የተጎዱ መሬቶችን በማከምና የግብርናውን ክፍለ ኢኮኖሚ ማጎልበት ዋና ስራቸው መሆኑን የሚገልጹት በግብርና ሚኒስቴር የዘላቂ መሬት አያያዝ ባለሙያ አቶ ወርቁ መከበሪያ ናቸው። ዓብይ ተፋሰሳለን፣ ከዛ ንዑስ ተፋሰሳለን፣ ንዑስ ተፋሰስ ድረስ የደገፍንበት አካሄድ አለ። ያው በእርግጥ ከፌዴራል ጀምሮ እስከ ርጅን እና ወረዳ ነው። ወረዳ ዞንን ባይፓስ እናደርጋለን። እንግዲህ ፕሮጀክቱ የሚሰራው በ ተፈጥሮ ሀብት ላይ እነሱን ወደ ማገገም ነው። የተፈጥሮ ሀብትን መጠበቅ፣ የተጎዱ መሬቶችን እንዲያገግሙ ጊዜ መስጠት፣ ከአፈር ክለታ ወይም ደግሞ ኢሮዥን ሶይል ኢሮዥን መጠበቅ፣ ከጎርፍ አደጋ መከላከል እና አካባቢው ዘላቂ የሆነ ልማት እንዲኖረው በሁሉም ሴክተር በምርታማነትን በመጨመር የበኩሉን አስተዋጽኦ የሚያደርግ ፕሮጀክት ነው። የመሬት ለምነት በመጠበቅና ብዝሃ ህይወት በመንከባከብ ምቹና ጽዱ አካባቢን መፍጠር ይቻላል። ሪፕል ኢፌክት ኢንተርናሽናል ኢትዮጵያ በተሰኘ ግብረሰናይ ድርጅት አማካኝነት የተሻሻለ የእንስሳት ዝርያን በማርባትና የምግብ ዋስትና ስራዎችን በማጠናከር ተጠቃሚ መሆናቸውን በድርጅቱ የሚደገፉ አርሶ አደሮች ተናገሩ። ድርጅቱ የደቡብ ኢትዮጵያን ጨምሮ በሀገራችን አራት ክልሎች ላይ ዘመናዊ የግብርና ልማት ስራዎችን እያከናወነ እንደሚገኝ ተገልጿል። ሪፕል ኢፌክት ኢንተርናሽናል ኢትዮጵያ የአርሶ አደሩን የምግብ ዋስትናን ከማረጋገጥ በተጓዳኝ የቁጠባ ባህል እንዲዳብር አበክሮ እየሰራ ስለመሆኑም ተመላክቷል። ዝርዝሩን ያሰናዳው ዳግም አዴቦ ነው። የቀድሞ ሴንዴካው በአሁኑ ስያሜው ደግሞ ሪፕሌፌክት የተሰኘ ግብረሰናይ ድርጅት ከጀርሲ ኦቨርሲስ ኤድ በተገኘ የገንዘብ ድጋፍ ከሚሰራቸው ሰው ተኩር ስራዎች መካከል የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ብሎም ማህበራዊ መስተጋብሩን ማጎልበት በቀዳሚነት ይጠቅሳል። ይህ ስራው ከግብ እንዲደርስም በቅድሚያ የአርሶ አደሩን አመለካከት በእውቀት ላይ ተመሰረተ ከማድረግ ጀምሮ ያለውን ተፈጥሯዊ ሀብት አጠቃቀም ስርዓት ማጎልበት ነው። ታዲያ ይህ ሂደቱም ተጠቃሚ እንዳደረጋቸው በፕሮጀክቱ የሚደገፉ አርሶ አደሮች ይናገራሉ። ጀርሲ በወላይታ ከፍት አዳቅዬ አዳቅዬ ወልዳ ደርሳልኝ፣ አሁን የስድስት ወር ነፍሰ ጡር ሆና ነው ያለችው። ያው ፈጣሪ ካለ ጠጣለሁ ብዬ ተስፋ አድርጌያለሁ። መጀመሪያ ግን ስልጠናም ሄጄ ተምሬ እነሱን እንዴት አንከባክበን እንደምናሳድግ አስተምረውን አሳይተውንም በጣም ሄደን እዛ ሶዶ እንትን ውስጥ አይተን ተጠቃሚ ይሆናለው ብዬ በወላይታ ከፍት አዳቅዬ ወስጃት፣ አሁን እዚ ያለች እስከ አምስት ዓመት ስንት ታደርሳለ ያሉ እኔ አምስት ብያለሁ፣ ዝም ብዬ የወተት ላም አምስት አደርሳለሁ አሉ። ከዛ በአመቱ እግዚአብሔር ርቶ በቃ እየተረፉ ምን እያሉ ክብቶችም እንትን እያሉ አምስት አደረስኩ። ከአምስቱ ደግሞ ጥጃዎች አሉ። አሁን ሁለቱ ሽጬ ሶስቱ አሁን ኖርማል አሉ። አንዷ ደግሞ 210 ሺህ ብር ነው የገዛው፣ አንዷ ማለት ነው። እዛ አሁን እሷ ክብደት እንትን ናት፣ ወተት ላም ናት፣ እየሰጠች ናት፣ 12 ልትር እየሰው እየወሰድኩ ነኝ። እዛ ሊወልድም ቀርባለች። አሁን ሁለቱም ደግሞ ብዙ ናቸው። ከዚህ በፊት ዳኒ ዋን ብለን የሶስት አመት ፕሮጀክት ሰርተን ነበረ። ኢት ዋስ ሰክሰስፉል ብዙ ለውጦችን አርሶ አደሮች ላይ ገበሬዎች ላይ አይተናል። እንግዲህ እንደ ፌስቱ ብለንም ደግሞ እንደገና ከዶነሩ ጋር ይህን ስራ ጀምረናል። እንደገና የአራት ዓመት ፕሮጀክት እንግዲህ ዛሬ በዋነኝነት ማሳየት የፈለግነው ይህንን ውጤት አንደኛ ብዙዎችን እንዲደርስ እንግዲህ፣ የተወሰኑ ቦታዎች ላይ ነው እኛ የሰራነው ይሄ፣ ነገር ግን ፕሮሞት እንዲደረግ ወደ ተለያዩ አካባቢዎች በተለይ እዚህ ወላይታ ላይ ከወላይታም ደግሞ ውጪ ሌሎችም ጋር እንዲደርስ እንፈልጋለን እና ያንን ውጤት አንደኛ እንደ ማሳያ አድርገን ይህንን ፕሮጀክት ይህንን ፕሮግራም አዘጋጅተናል። ሪፕል ኢፌክት በስድስት የአፍሪካ ሀገራት ላይ የሚሰራ መንግስታዊ ያልሆነ ድርጅት ሲሆን ከነዚህ ሀገራት ውስጥም ኢትዮጵያ አንዷ ናት። ድርጅቱ ዋና ትኩረቱ ደግሞ ልማትና የሰው አእምሮ ላይ መስራት ነው ተብለዋል። ልማት ሰዎች ሰርተው ሲለወጡ ዘላቂ ነገር ይመጣን ብለን ስለምናምን እኛ የምናምነው አሳ ሰውን እንዴት እንደሚበላ ማስተማር ሳይሆን አሳን አጥምዶ እንዴት እንደሚበላ ማስተማር ላይ ነው። ስለዚህ እዛ ላይ እንትን እናደርጋለን። ሌላ የአእምሮ ለውጥ ላይ ሰዎች ትችላላችሁ፣ ዊ ካን ዱ ኢት የሚለውን ነገር ነው የምናስተላልፈው። ምክንያቱም አንዳንዶቹ በተለይ በገጠር አካባቢ ሄዳቸው እኛ ምን አቅም አለን እንደዚህ ነን ምናምን ምናምን የሚባል ነገር አለ። ግን የአካባቢው እያንዳንዱ ሪሶርስ አለው፣ የጓሮ ቦታ አለው የሰው ኃይል አለው። በአካባቢው ተፈጥሮ የጸጋው እንትን የተሟላ ነው። እነዚህን አቀናጅቶ አንድ ሰው ከሰራ ለልማቱ ራሱ ነው፣ ለእድገቱ እሱ ነው በዋናነት። ስለዚህ አእምራዊ ለውጥ ያስፈልጋል። አልችልም የሚለውን ነገር እንችላለን ወደሚል መለወጥ ነው። በሀገራችን ደቡብ ኢትዮጵያን ጨምሮ በሌሎች ሶስት ክልሎች ላይ የተለያዩ ፕሮጀክቶችን ቀርጾ የልማት ስራዎችን እያከናወነ የሚገኘው ድርጅቱ በተለይ ከክልሉ ግብርና ቢሮ ጋር በመቀናጀት በወላይታ የእንስሳት ምርታማነትን ለማሻሻል በትኩረት እየሰራ ይገኛል። በዓለም አቀፍ ደረጃ በወተት ምርታቸው ላይ ከፍተኛ የቅቤ መጠን ያለው እንስሳ ጀርሲ ነው። እና ስለዚህ እንስሳትን አረባለሁ የሚል ሰው ፍላጎቴ በብዛት ቅቤ ማግኘት ነው ካለ የመጀመሪያው ምርጫ ጀርሲ ነው መሆን የሚገባው። እና ስለዚህ የጀርሲ ፋት ኮንቴንቱ በጣም ከፍተኛ ስለሆነ ከዚህ አንጻር ብዙ ምክንያቶችን መደርደር ይቻላል፣ ብዙ ነገሮችን ማስቀመጥ ይቻላል እና በጣም አስፈላጊ ዝርያ ነው። ከረንት ላይ አሁን ሪፕል ኢፌክት ገብቶ እየሰራ ባለው ሂደት የአርሶ አደሩ ንቃተ ሊናም ስለጨመረ በተደጋጋሚም ደግሞ ስልጠናም እየሰጡ የአመለካከት ለውጦችንም እያመጡ ስለመጡ አርሶ አደሩ ፍላጎቱ ወደ ጀርሲ ሽፍት እያደረገ ነው። ፎር ኒትሪሽን ኤንድ ኢንካም የሚባል ፕሮጀክት ነው ይሄ ፕሮጀክት፣ ከመቶ በላይ ከመቶ ሚሊየን በላይ በጀት ይዞ ለአራት አመት ከመንግስት ጋር ተፈራርሞ እየሰራ ያለ ፕሮጀክት ነው። አሁን ሁለት አመት ኦልሞስት የሆነው ፕሮጀክት ነው። አምስት ወረዳዎች ላይ አርባ ገጠር ቀበሊያት ላይ አምስት ሺ ዘጠኝ መቶ አርባ ቤተሰቦችን አቅፎ እየሰራ የሚገኝ ፕሮጀክት ነው። ስለዚህ ይሄ ዴሪ ፎር ኒትሪሽን ኤንድ ኢንካም ፕሮጀክት በዋናነት ትኩረት አድርጎ የሚሰራው የእንስሳት ምርትና ምርታማነትን በማሻሻል ተፈጥሮን በዘላቂነት በማስጠበቅና በመጠበቅ ለሕዝቡም ለህብረተሰቡም ለእንስሳትም ጠቃሚ እንዲሆን ማድረግ እንዲሁም ደግሞ ገበያ ትስስር ላይ የቫሊቸን ላይ የምንለው የገበያ ምርት ትስስር ላይ ትኩረት አድርጎ የሚሰራ በስርዓተ ጾታ ላይም ትኩረት አድርጎ የሚሰራ ፕሮጀክት ነው። ሪፕሊፌክት በተለይም የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማሳደግ የቁጠባ ባህሉ እንዲዳብር አበክሮ እየሰራ ስለመሆኑም ተመላክቷል። ለወጣቶች የስራ ዕድልን ከመፍጠር አኳያ የማህበራትን ካፒታል ማሳደግ ቅድሚያ የሚሰጠው ጉዳይ ነው፣ አለ የአበላ አባያ ወረዳ አስተዳደር በወረዳው የጓሮ አትክልቶችን በማምረት በማህበር ተደራጅተው እየሰሩ ያሉ ወጣቶች በተፈጠረላቸው የስራ እድል ምርታማ መሆናቸውን ተናግረዋል። የማህበሩ አባላት መንግስት የሚያደርገውን ድጋፍና ክትትል አጠናክሮ እንዲቀጥልላቸውም ጠይቀዋል። ትዝታ ታከለ ተጨማሪውን ይዛለች። ዜጎች በሀገራዊ የኢኮኖሚ እንቅስቃሴ ተሳታፊ በመሆን ራሳቸውን ችለው ሌሎችንም እንዲጠቅሙ የዜጎችን የኑሮ ደረጃ ለማሻሻል የስራ አማራጮችን የመለየትና ወጣቶችን በማበራት በማደራጀት በተለያዩ መስኮች ማሰማራት ትኩረት ተሰጥቶት እየተሰራ የሚገኝ ተግባር ነው። በአበላ አባያ ወረዳም ለበርካታ ስራ አጥ ወጣቶች የጓሮ አትክልቶችን በማልማት ራሳቸውን እንዲችሉ የስራ እድል ተፈጥሮላቸዋል። ብድርም ትንሽ ወስደን አንድ ነጥብ ሶስት መቶ ሺህ ብር ነው። በዛ ነው ስራ የጀመርነው። አሁን እንደምታየው እንደምታዩ የኢንርሻው እንደ እግዚአብሔር ፍቃድ ካፒታል ቢያንስ የተጣራ ብር እስከ ስድስት ሚሊዮን ብር አለን። እኛ ያው መጀመሪያ ምንም ስራ አልነበረንም። ቤት ቁጭ ብለን ነበረ ከመንግስት ብድር ወስደን ነው እና ተደራጅቶ መስራት ጥሩ ነው፣ ውጤታማ ያደርጋል። እኛ ያው እንግዲህ ከዜሮ ነው ተነስተን እንግዲህ አሁን አራት ሚሊዮን ከምናም ካፒታል ያስመዘገብ ነው። በአመት አራት ጊዜ አታክልት ነው ምና ምርቶ በዋናነት ሰርተን ያው በጣም ነው የተጠቀመ ነው። የተሻለ ያው እድገት አምጥተናል ማለት ነው። ያው ወጣቶች ምንም ስራ ቢሆንም ምንም ስራ መነቃት አያስፈልግም። ምንም ስራ መስራት ነው የምፈልገው። ተፈጥሮ አዳልታ የቸረችው እና ገና ያልተነካ መሬት ያለው የአበላአባያ ወረዳ ከምንጊዜውም በላቀ ወጣቶችን ተጠቃሚ ለማድረግ መስራት እንዳለበት የሚናገሩት የማህበሩ አባላት ይበልጥ ተጠናክረው ለመስራት በመንግስት በኩል ድጋፍ ይደረግልን ይላሉ። አንደኛው መሬት ነው። ሁለተኛው ከባድ ሞተሮች ወይም ፋምፖች ያስፈልገውን አራት ኢንች የሚባለው ሞተሮች አሁን ገበያ ላይ በጣም እስከ መቶ ምናምን ሺህ ብር እየወሰዱ ያሉ፣ እነሱ ነገር ለእኛ ቢያቀርቡ እና የተሻለ ደግሞ ምንድን ነው ኬሚካሎች አሁን ገበያ ላይ በጣም ውድ ስለሆኑ መንግስት እነዚህ ነገር ቢተባበርልን፣ ይበልጥ ደግሞ ከዚህ የበለጠ ደግሞ አስቤተን እንሰራለን ብለን ወይም የተሻለ ኑሮ እንኖራለን ብለን ተስፋ እያደረግ ነው። የወደፊት እቅዳችን እግዚአብሔር ከረዳን ይኸው እንደምታዩ ይህ ማሳ አሁን በኮንትራት ነው የምንሰራው። መንግስት ግን የተሻለ መሬት ቢሰራ ከኛ አልፈን ለሀገርም ለወገንም ጠቃሚ እንሆናለን ብለን እየሰራ ነው። ሞተር ያስፈልጋል፣ ፓምፕ ያስፈልጋል፣ ያው ማሳ ያስፈልጋል። ብዙ ነገር ደግሞ መድኃኒት ወደዋል ለምገዛ ስንል በጣም ነው ገበያ ላይ የወደደ፣ ያም በጣም አስቸጋሪ ነው። ስለዚህ መንግስት ያንን እኛን ብንረዳ ያው የተሻለ በደም ያው አቅም መብጥተን ለመስራት ዝግጁ ነኝ ማለት ነው። ግን ለማግዝ መንግስት ያው በጎን ብቆም የተሻለ ይሆናል። የውሃ መሳቢያ ፓምፕ ችግር ነበረብን ያው እሱን መንግስት አይቶ ምላሽ ቢሰጥን የወረዳው ስራ እድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ኃላፊ አቶ መብራት ወሌ ሰርተን እንለወጥና መሰረት የጓሮ አትክልት አምራች ኢንተርፕራይዝ በ2017 ዓ.ም ትርፋማ መሆናቸውን አውስተው በዘርፉ የተሻለ ውጤት ለማስመዝገብ የወረዳው ክትትልና ድጋፍ እንደማይቋረጥ አስረድተዋል። እኛ አሁን ለማህበራት ከምናቀርባቸው አንደኛው ነገር ግብዓት ነው። በመንግስት በኩል ግባት እነሱ ሳይቸገሩ ሌላ ቦታ ሳይሄዱ በአቅራቢያቸው ካለው ቀበሌ ግባት እንዲጠቀሙ አድርገናል። ሁለተኛ ደግሞ ወተር ፓምፕ ነው። ወተር ፓምፕ ከዚህ በፊት ሲሬንች ወተር ፓምፕ ነው ለእነሱ የሰጠ ነው። እሱ አሁን ከእርጅና ጋር ተያይዞ፣ ከአቅም ጋር ተያይዞ ውሃ ደግሞ ከረዥም ቦታ ሲበው ለማምጣት አቅም እያነሰ ነው። ለእኛም አቅርቧል አሉ። አሁን እኛ ለእነሱ የምናዘጋጀው ፖሪንች ባለ ነብጣ ነው። ያው ቤንዚን እንደምትመለከቱ አንዴ ይኖራል አንዴ አይኖርም። የቤንዚን ችግርም ስላለ የባለነብጣ እንዲጠቀሙ ብለን ባለነብጣም ደግሞ እያመቻቸ ነው ለነሱ ለማቅረብ። ማህበራት ካፒታላቸውን በማሳደግ ተወዳዳሪ መሆን የቻሉበት እድል እንደተፈጠረላቸው የሚናገሩት የአበላ አባያ ወረዳ ዋና አስተዳዳሪ አቶ ተፈራ ታንቱ ምርቶቻቸውን ለገበያ እንዲያቀርቡና አዲስ ለሚደራጁ ማህበራትም የሚደረገው እገዛ በተሻለ መልኩ ይከናወናል ብለዋል። ይሄ በእኛ አካባቢ የተለመደ ነው ባይዘው የዘንድሮ ብቻ አይደለም የተጀመረው። አምናም ቢሆን በዚህ በስፋት ምርት አምርቶ የራሳቸውን ካፒታል ያሳደጉበት። ያን ብቻ አይደለም፣ ተወዳዳሪ እስከ መሆን ድረስ በተለይ ሰፊ ገበያ እድል ተመቻችቶላቸው በአካባቢውም ከአካባቢውም ወጣ አድርገው ደግሞ ቲማቲም ለገበያ ከማቅረብ አንጻር የሚታወቁ ማብራት አካባቢ አንደኛ አንድ ወራጅ ወንዝ ነው ያለው። ብዙ መማራጭ የለም። በጋ ጊዜ ያቋርጣል ክረምት ሲመጣ ያው በኃይል ያው ወንዙ ይሞላል። ቋሚ አይደለም ወንዙ፣ ማለት ያው በጋ ሲሆን የማጣቱ እድል አለ። ያም ሆነ ግን ያን ተቋቁሞ ነው የሚያመርቱት። በአመት ሁለት ጊዜ ያመርታሉ። እኛም በቅኝታችን በማበር የተደራጁ ወጣቶች በማሳቸው ላይ በርካታ የጓሮ አትክልቶችን ለገበያ ለማቅረብ ሲረባረቡ ተመልክተናል።